ጤና ይስጥልኝ እንዴት አላችሁ? ሁሉ ሰላም። የተለመደ ላይክ ሰብስክራይብ ሽን ማድረጉን ቀጥሉ። ዛሬ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጣም አነጋጋሪ ጉዳዮችን እያነሱ ነው። አሜሪካ ወዴት እያመራች ነው? ከዚህ ቀደም የነበሩ ተቃውሞዎችና የሰዎች ሕይወት ማለፍ አንዳንድ እንቅስቃሴዎችን ከባድ እያደረጋቸው መጥተዋል። በተለይም ፕሬዚዳንት ዶናልድ ትራምፕ ከተሞቻቸውን ወደ ወታደራዊ ካምፕ ወይም ደግሞ ሚሊታሪ ካምፕ የመለወጥ እቅድ እንዳላቸው ፍላጎት እንዳላቸው በአለም ዙሪያ ለተሰባሰቡ የጦር አዛዦቻቸው ወይም ደግሞ ለጀነራሎቻቸው መናገራቸው ምንድነው የተፈጠረው አሜሪካ ውስጥ የሚሉ ጥያቄዎችን እያስነሳ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካን በጣም ሴፍ ለማድረግ ወይም ደግሞ አሜሪካ ማንነቷን አስጠብቃ ለመቀጠል በዓለም ላይ ተገዳዳሪ ሆና እንድትቀጥል ከተፈለገ ወይም የውስጥ ደህንነቷን የሆምላንድ ሴኪሪቲዋን ማስተካከል ከተፈለገ አሁን ጦራችን መጠናከር አለበት የሚል አቋማቸውን አራምደዋል። ይሄኛው ግን በጣም ብዙ ጥያቄዎችን እያስነሳ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከተሞቹ የጦር ቤዝ እንዲሆኑ ፍላጎት ካሳዩ ዓለም ላይ ሰላም አሰፍናለው ወይም ደግሞ ለዓለም መልካም ጉዳይ ይዤ እመጣለሁ ሲሉ የነበሩ ፕሬዚዳንት በዚህ ልክ ምን አስበው ፖለቲካዊ ለውጥ አደረጉ የሚለው እያነጋገረ ይገኛል። እንግዲህ የአሜሪካ ከተሞች እንደ በትራምፕ ፍላጎት ቢሆን የጦር ካምፖች ቢሆኑ፣ ወይም ደግሞ ወታደራዊ ማሰልጠኛ ተቋማት ወይም ሚሊትሪ ሴንትርስ ቢሆኑ ፍላጎታቸው እንደሆነ አስቀምጧል። ይሄ በጣም አደገኛ የሆነ ትሬንድ ወይም ደግሞ አካሄድ ነው። ፕሬዚዳንት ዶናልድ ትራምፕ ብዙ ጉዳዮቻቸውን ስትመለከቷቸው ከዚህ ቀደም ያደረጓቸውን ሁሉ ስትመለከቱ እጅግ አስፈሪ ወይም ደግሞ አሜሪካ ሰላም ታመጣለች ፕሬዚዳንት ዶናልድ ትራምፕ ከተመረጡ የሚለውን ሀሳብ ግራ ያጋባ ወይም ደግሞ ሌላ ጥያቄ ውስጥ እንዲገባ ያደረገ ነው ምክንያቱም ከዚህ ቀደም ሲነገር የነበረው በተለየ አቅጣጫ ነበረ። ያ ማለት ትራምፕ ሲመጡ ሪፐብሊካኖቹ ሲመጡ እንደነ ባይደን ሳይሆን እነሱ ሰላም ያመጣሉ የሚል ተስፋ ተጥሎ ነበረ። አሁን ግን ብዙ እንቅስቃሴዎቻቸው ስጋት ውስጥ የሚከት ሆኗል። ወንጀልም እየጨመረ መጥቷል። በተለይም ስምንት ቀን ባልሆነ ጊዜ ውስጥ በተከታታይ ጥቃት እየተሰነዘረ ነው። ንጹሐን ላይ ህይወታቸውን እያጡ ነው። ያው ከጦር መሳሪያ ቁጥጥር ከጋን ካውንትሮል ጋር የተገናኘ ጉዳይ ተደርጎ ሊወሰድም የማይችል ነው። ምክንያቱም እነዚህ ግራዘም ቀይ ዘመም የሚባሉ አክራሪ ኃይላት እየተበራከቱ መምጣታቸው የዴሞክራቶችና የሪፐብሊካኖቹ የፖለቲካ ልዩነት ወደ ህዝቡም እየገባ እንደዚሁም የዓለምን ፖለቲካ የሚንጥበትን ሁኔታ እየፈጠረ ሄደ። በመሆኑ ነውና ትራምፕ ያሳለፏቸው ውሳኔዎች ከዚህ ቀደም እንዳልኳችሁ ሰላም ያመጣሉ ተብለው እየታሰቡ ወይም መልካም ናቸው ተብለው የታሰቡ ቢሆኑም አሁን ግን ሌላ ውጥና መልክ ያላቸው ሆነው እየተመዘገቡ ይገኛል። ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ዲኦዲን ዲኦዲ የሚባለውን ወይም ደግሞ ዲፌንስ የመከላከያ ሚኒስቴር የሚባለውን ወደ ጦር ሚኒስቴር ለውጠውታል። ፔንታጎኑን ወደ ጦር ሚኒስቴር ሲለውጡ፣ ደግሞ አንድ ሀገር መከላከያውን ስሙን ሲቀይር የዛን ሀገር የፖለቲካና የጦር ፍላጎትም የሚያሳይ ስለሆነ መከላከያ ሚኒስቴሩን ወደ ጦር ሚኒስቴር መቀየራቸው ፕሬዚዳንት ዶናልድ ትራምፕ ይታወሳል። ይሄ የሚያሳየው ጉዳይ አለ። ከዛ ሲሻገር ደግሞ ትራምፕ ራሳቸው አንድ ነጥብ ዜሮ አንድ ትሪሊየን የአሜሪካ ዶላር የፔንታጎን አመታዊ በጀት እንዲሆን ደግሞ ጥያቄ ከዋይት ሀውስ በኩል መቅረቡ ተሰምቷል እና ይሄኛው አካሄድ ምናልባት ዶናልድ ትራምፕ ለዓለም ሰላም ያመጣሉ ወይም ደግሞ ጦርነትን ያበርዳሉ እየተባለ ተስፋ ቢጣልባቸውም፣ አሁን ባለው ሁኔታ ግን ሰንስቲቭ የሆኑ ጉዳዮች እየወጡ መሆኑን የሚጠቁም ነው። ከዛም ባሻገር እነ ፕሬዚዳንት ቭላድሚር ፑቲን ጋር አብረው በመስራት ሰላማዊ አካሄድን ይፈጥራሉ ተብሎ ሲታሰብላቸውም ነበረ። እሱም የሆነ አይደለም። ሰው ብዙ ነገሮች አስቸጋሪ ሆነዋል። ምክንያቱም የአሜሪካ ፖለቲካ ውስጥም ከዚህ ከደህንነት አንጻር ስደተኞችን ከመመለስ ወይም ደግሞ ስደተኛ ጠል አንታይ ኢሚግሬሽን ፖሊሲ የመከተል ፍላጎትም ስላላቸው ትራምፕ ከዛ አንጻር የተቃኘ ሆነዋል። ግን ፕሬዚዳንት ዶናልድ ትራምፕ የአሜሪካ ከተሞች ወታደራዊ ማሰልጠኛ ማዕከል መሆን አለባቸው ወይም ደግሞ ሜትሪ ሴንተር ትሬኒንግ ሴንተር መሆን አለባቸው ሲሉ ብዙ ጥያቄዎችን እያስነሳ ነው። የፍላጎታቸው ደግሞ እንደዛ መሆኑ ነገ ከነገ ወዲያ ዋሽንግተን ምን ልትፈጥር ትችላለች የሚለውን እንደዚሁ ግምት ውስጥ ለማስገባት እድል ይሰጣል። በጣም ቀደም ሲል እንደነገርኳችሁ በዓለም ዙሪያ ከተሰባሰቡ መሪዎቻቸው ወይም ደግሞ የጦር ጀኔራሎች ጋር በመሆን ነው በመቶዎች የሚቆጠሩ ነው። ከዚህ ከአፍሪካ ሳይቀር በሁሉም የዓለም ክፍሎች አሉ። የአሜሪካ ጦር አዛዦች ተሰባስበው ነው እንግዲህ ዶናልድ ትራምፕ እንደ እንደዚህ አይነት ንግግር ያደረጉት ያ ማለት እንዳውም እኛ ብንፈልግ እንደዚህ ተቃውሞና አለመረጋጋቶች አሁን እየፈጠኑ ወይም ደግሞ እያደጉ ባሉበት ሰዓት የአሜሪካ ከተሞች የጦር ካምፕ እንዲሆኑ ወይም ደግሞ የጦር ማዕከል እንዲሆኑ ጭምር ነው ትዕዛዝ ለመስጠት የሞከሩት ወይም ሀሳባቸውን ያጋሩት። ይሄኛው እጅግ አስቸጋሪ ነው። ግን እናንተ ስላላችሁ ደግሞ መከላከያው ስላለ እና ተስፋን ቁርጥም እናንተ ተሳትፎ ካደረጋችሁ ሁሉም ነገር በቁጥጥር ስር ይውላል የሚል ሀሳብ ሰጡና ከዚህ ውጭም ደግሞ ከፔት ሀግሰት ጋር ከመከላከያ ሚኒስትራቸው ጋር አድርገው ነው በቨርጂኒያ ስብሰባ ሲያደርጉ ይህን ሀሳብ የተናገሩትና እናንተ ካላችሁ ነገሮች ይስተካከላሉ ከማለታቸውን ባሻገር መከላከያ ሚኒስትሩ ፔት ሀግሰት ለጦርነት ተዘጋጁ ሬዲ ፎርዋር የሚል ሀሳብ ሰጥቷል። መከላከያ ሚኒስትሩ ሬዲ ፎርዋር ሲል ፔንታገን ግን ለጦርነት ተዘጋጁ ማለት ምን ማለት ነው የሚል ጥያቄ ሲነሳ ነበረ። ጥያቄው ያው ለጦርነት ተዘጋጁ ሲሉ ምን ለማለት ፈለገው ነው? ፔት ሄግሴት አሜሪካ ስጋት አለባት ነው። የትኛው ስጋት በየትኛው አካባቢ የሚሉትን ጉዳዮች በግልጽ አላስቀመጡም። ግን ከዚህ በፊት ቻይናን ነበረ እንደ ብሔራዊ ስጋት ሲቆጥሯት የነበረው። ግን አሁን ወደ ከቻይና ባሻገር ወይም ደግሞ ወደ ውስጥ እንመልከትና የሀገራችንን የውስጥ ጉዳይ መፍትሄ መስጠት አለብን። ከዛ ሲሻገር ደግሞ ቻይናም አለች። ከቻይና ባሻገር ደግሞ የዌስተርን ሄሚስፈሩን ጉዳዮች መቆጣጠር ያስፈልጋል የሚል አንደምታ ያለው ሀሳብ ተሰጠ። ይሄኛው ብዙ ጥያቄዎችን እያስነሳ የቀጠለ ጉዳይ ሆኗል። ና አንዳንድ ጉዳዮች በቀላሉ የሚታዩ አይደሉም። ከዛ ውጭ ደግሞ በቅርቡ ወንጀልን ለመቀነስና ና እንደዚህ ደግሞ ዶክሜንትለስ የሆኑ ወይም ደግሞ ነን ዶክሜንት ወይም ደግሞ ዶክሜንት የሌላቸው ሰዎች ሰነድ የሌላቸው ስደተኞችን በተመለከተ በጣም በጥብቅ ቁጥጥር እንዲደረግ ፕሬዚዳንት ዶናልድ ትራምፕ ፍላጎታቸው ነው ና ይህን ተከትሎም ደግሞ በጣም በነ ሎስ አንጀለስ፣ በዋሽንግተን ዲሲ፣ በፖርትላንድ በኦሪገን አካባቢ ናሽናል ጋርዱ እንዲሰማራ አድርገዋል። ይሄ ደግሞ በእርግጥም ዶናልድ ትራምፕ ጉዳዩን እያወሳሰቡት ለመቀጠል ፍላጎት እንዳላቸው የሚያሳይ ሆኖባቸዋል ና ምንድን ነው አሜሪካ ውስጥ የተፈጠረው የሚል ጥያቄም እንደዚሁ በብዙዎች ዘንድ እያስነሳ ይገኛልና የመከላከያ ሚኒስትራቸው ፔት ሄግሰትም በዚህ ንግግር እንግዲህ ሁለንተናው የሆነ ጥቃት ሊፈጸም ቢችል እንኳን እኛ መፍትሄ መስጠት አለብን የሚል ሀሳብ ሰጥተዋል። በዴሞክራቶቹ የሚመሩ ከተሞች እንደነ ሳን ፍራንሲስኮ፣ ኒውዮርክ፣ ሎስ አንጀለስ ላይ ደግሞ ትችት እየሰነዘሩ ይገኛል። ፕሬዚዳንት ዶናልድ ትራምፕ ሁሉንም ዴሞክራቶቹ የሚመሯቸውን ወይም ደግሞ ዴሞክራት ሌድ የሆኑ አካባቢዎች ላይ ወይም ግዛቶች ላይ ያሉ አስተዳዳሪዎችን ሳይቀር ፕሬዚዳንት ዶናልድ ትራምፕ እንደዚሁ ይተቿቸዋል። እናንተ እነማናችሁ ይሏቸዋል። ብዙ ጥያቄዎችን እንደዚሁ በማንሳትም ችግር ውስጥ እንዲገቡ እስከ ማድረግ ደርሰዋልና ይህኛው ወደ የትኛው መንገድና አቅጣጫ ሊወስድ ይችላል የሚለውን በጣም በርካቶችን እያነጋገረ የሚገኝ ጉዳይ ሆኗል። ከዚህ ባሻገር ደግሞ እንግዲህ ብዙ ክሶችም አሉባቸው። ከውስጥ ያለ ጦርነት አለብን አሉ። ከውስጥ ያለ ጦርነት አለብን ሲሉ እንግዲህ እሳቸው ምንድን ነው አንደኛው ይሄኛው የሆም ሴኩሪቲ ጉዳይ ላይ ሲነሳ በተለይም ከስደተኞች ጋር ያለውን ጉዳይ እሱን ግምት ውስጥ ስለሚያስገቡ ነው። ከዛ ውጭ ደግሞ የዴሞክራቶቹም ራሳቸው ለአሜሪካ ፖለቲካ ስጋት ናቸው የሚል አረዳድና ያላቸው ፕሬዚዳንት ዶናልድ ትራምፕና ይሄኛው ምናልባት የውጥረት መንስኤ እንዳይሆንም ስጋት አለ አሜሪካ በ ዓለም ላይ 750 የጦር ሰፈሮች አሏት 750 የጦር ሰፈሮች አሏት ማለት በዓለም ዙሪያ በየትኛውም አካባቢ ጦርነት ሊቀሰቀስ ቢችል አሜሪካን ጥቃት ውስጥ ሊያስገባ የሚችል ኃይል ቢመጣ ይሄ ሁሉ በየቀጠናው ጦርነት የመቀስቀስ አጋጣሚና እድል አለው ማለት ነው። እና ይሄኛውን እንዴት አድርገን መፍትሄ መስጠት አለብን በሚል ነው ብዙዎቹ በወዳጅነትም በስጋትም ለነ ፕሬዚዳንት ዶናልድ ትራምፕ የሚገልጹላችሁ። ግን ፕሬዚዳንት ዶናልድ ትራምፕ እናንተ ነማናችሁ ስለ አሜሪካ የምናውቀው እኛ ነን። ስለ አሜሪካ የምናስብላት እኛ ነን። ከአሜሪካ ፖሊሲ ውጪ ያፈነገጠ ሰው ካለ ደግሞ ብዙ ነገሮችን ዋጋ ይከፍላል የሚልም ብዙ ጥያቄ ያለው ሀሳብም በተደጋጋሚ ያነሳሉ። ግን ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ጥቅምና ፍላጎት አሁን ያለው ሁኔታ ዋጋ ከመክፈል ተሻግረን የፖለቲካ መንገዱን ጠርገን አንዳች መፍትሄ ማምጣት አለብን የሚል አይነት ሀሳብም አላቸው። ውስጥ ላይ ደግሞ ብዙ አለመረጋጋቶች አሉ በዴሞክራቶቹና በሪፐብሊካኖቹ መካከልም ብቻ ሳይሆን በብዙ የሀገር ውስጥ የደህንነት ጉዳይ ላይ ብዙ ጥያቄዎች የተነሱባቸው በመሆኑ የኮንግረሱንም የፖለቲካ ሂደትና ጥቁምታ ሌላ መልክ ለማሰጠት የሚፈልጉ ሆነዋል እና ይሄኛው ፕሬዚዳንት ዶናልድ ትራምፕ የሚወስዷቸው እርምጃዎች እንደ አንድ ፕሬዚዳንት ብዙ ጥያቄዎች ሊነሱባቸው የሚችሉ መሆናቸው ግን ሳይታለም የተፈታ ነው። ምናልባት እሳቸው የሚያሳልፏቸው ውሳኔዎች ሊፈተኑ የሚችሉባቸው አጋጣሚዎች አሉ። ከእነዚህ ውስጥም ደግሞ እንደምታውቁት የአሜሪካ ኮንግረስ የታችኛውና የላይኛው ምክር ቤት ማለት ነው። የሕግ መወሰኛው ምክር ቤትና የህግ መምሪያው ምክር ቤት አንድ ላይ ሆነው ጥያቄዎችን ካነሱ ለፕሬዚዳንት ዶናልድ ትራምፕ በቀላሉ የፈለጉትን የሚያደርጉም አይሆንም። ብዙ የኮንግረስ ሰዎች ጥያቄያቸውን በተለየ መንገድ ለማየትም ይሞክራሉ። አስፈሪ ጉዳዮችንም እንደዚሁ ደግሞ ግራ ቀኝ ለማየት እንሞክራለን የሚል ሀሳብ አላቸው። ግን ደግሞ የተረጋጋ ፖለቲካ አውድ በሌለበት ዓለም ላይ ትራምፕ እንደዚህ አይነት አስቸጋሪ ውሳኔዎችን በማሳለፍ ላይ ይገኛሉ እና ምናልባት የፖለቲካም የወታደራዊም እንደዚሁም ደግሞ አሁን ያለውን ሁኔታ ግራ ቀኝ የሚመለከት አይደለም በሚል ፕሬዚዳንት ዶናልድ ትራምፕ ይተቻሉ። እንግዲህ ትራምፕ ሰባ ዘጠኝ ዓመታቸው ናቸው ነው። ግን በጣም ጠንካራ ብርቱ ሪፐብሊካን ወይም ቀኝ ግራ ዘመም እየሆኑ ግራ ቀኝ ዘመም እየሆኑ መጥተዋል። ቀኝ ዘመም ማለት እንደምታውቁት ትንሽ ጠንከር ያለ ፖለቲካን የሚያራምዱ ሰው ማለት ነው። ሰው ከነዚህ አይነት ጥያቄዎች ውስጥ በተለይ በተለይ ደግሞ ከመካከለኛው ምስራቅ ከአፍሪካ፣ ከተለያዩ የአውሮፓ ሀገራት ጭምር እየፈለሱ ወደ አሜሪካ የሚገቡ ሰዎች ቁጥራቸው መቀነስ አለበት መገታት አለበት። ያ የማይሆን ከሆነ ደግሞ ብዙ አስቸጋሪ ጉዳዮችን መመልከት ያስፈልጋል የሚል ጥያቄ የተነሳ ይገኛል። ግን አሁን የአሜሪካ ፍላጎቷ ምንድነው? አስቸጋሪ ጉዳዮች አሉ። እነ እንግዲህ እነ መከላከያ ሚኒስቱ ሚኒስትሩ በተለይም ሀሳብ መስጠታቸው በዚህ ጉዳይ ላይ እኛ ለጦርነት መዘጋጀት አለብን፣ ለመቼ? አሁኑኑ። ምንም ጊዜ የለንም፣ የሚል ሀሳብ መስጠታቸው ብዙ ብዙ ብዙ ሀሳቦችን የሚያስነሳ ሆነዋል፣ ና ይህኛው የትራምፕ ብቻም አይደለም በዛ አካባቢ ያሉ የዓለም መሪዎችም ጥያቄዎችን ከተለያየ አቅጣጫ ለማየት የሚያስፈልግ ሆኗል፣ ና ትራምፕ ብዙ ነገሮቻቸው አስቸጋሪ የሆኑ ከመምጣታቸውም በላይ የባርጌኒንግ ፖለቲካቸውን ማስቀጠል ወይም ደግሞ ባርጌኒንግ ቺፕስ የሚባሉትን ጉዳዮች ማግኘት ያልቻሉበት እድል ስለተፈጠረ አሁን ለጦርነት እንዘጋጅ ማለት አሜሪካ የሚያሳየው ነገር አለ። እነ ሩሲያ እነ ቻይና እነ ሰሜን ኮሪያ ኢራን ጭምር ስጋት እንደሆኑባቸው ይታወቃል። ግን ይሄኛውን መንገድ መጥረግ የሚያስችል የፖለቲካ አውድንም እንደዚሁ መከተል እንደሚያስፈልጋቸው በግልጽ ተቀምጧል። እነዚህ እነዚህን ጉዳዮች ደግሞ መፍትሄ መስጠት ስለሚያስፈልግ ፕሬዚዳንት ዶናልድ ትራምፕ የሚሄዱባቸውን ርቀቶች ማስተካከል መስተካከል አለባቸው እየተባለ ይገኛል። ይሄኛውን እንደዚሁ የሚታይ ሳይሆን ጦር የአሜሪካ ከተሞች ወደ ካምፕነት ከተቀየሩ ምንድን ነው የሚሆነው? አሜሪካ በጣም የተናወጠች ያለችበት እድል በጣም ሰፍቷል። በጣም ብዙ ነገሮች ጥያቄ ውስጥ የሚገቡበትን እድል እየፈጠሩ ይገኛልና፣ ፕሬዚዳንት ዶናልድ ትራምፕ ምናልባት የአሜሪካ ችግር አስቸጋሪ የሆነ መምጣቱን የሚጠቁም መሆኑን ለማሳየት ነው። ውድ ተመልካቾች የተለመደ ላይክ፣ ሰብስክራይብ፣ ሽር ማድረጉን ቀጥሉ። ቢኒያም ካሴ ነበርኩኝ። አመሰግናችኋለሁ።